እሱ ቁርአን የክቡር መልእክተኛ ቃል እንድል ሊባል ቻለ? አንደኛ ጥያቄ ነው። ሁለተኛ ጥያቄ እንደገና ደግሞ ተመላላሾች በሆኑት አውዲያት እምላለሁ ያጆች ገቢዎች በሆኑ ከዋክብት እምላለሁ በሌሊቱም ጨለማውን በተነሰሰ ጊዜ በንጋቱም በብርሃን በተነፈሰ ጊዜ እምላለሁ እንዴት ሊል ይችላል? ሰላም አሌኩም ወረህመቱላሂ ወበረካቱ እንዴት ቆያችሁ? መግቢያ ላይ አንድ ኦርቶዶክስ ወገናችን ጥያቄ ለሙስሊሞች ብሎ ሁለት ጥያቄ ጠይቋል። አንደኛው ቁርአን የአላህ ቃል ከሆነ እና ሁለተኛው አላህ ለምን ይምላል ነው። አምላካችን አላህ ሱብሓነሁ ወተዓላ በተከበረ ቃሉ ቁርአን ላይ ቁርአን የአላህ ቃል እንደሆነ ሰፊ መረጃዎች አለ። ላሳያችሁ በስረቱ ተውባ ማለትም ምዕራፍ ዘጠኝ አንቀጽ ስድስት ላይ እንደዚህ ይላል ከአጋሪዎች አንዱ ጥገኝነትን ቢጠይቅ ያላህን ቃል ሊሰማ ዘንድ አስጠጋው፣ ይላል። ቁርአን ያላህ ቃል እንደሆነ በዘጠነኛው ምዕራፍ አንቀጽ ስድስት ላይ አለ። እንደዚሁም በስረቱ ኢብራሂም ማለትም በኢብራሂም ምዕራፍ አንቀጽ አንድ ላይ አሊፍ ላምራ ይህን ቁርአን ሰዎችን በጌታቸው ፈቃድ ከጨለማ ወደ ብርሃን አሸናፊ ምስጉን ወደሆነው ጌታ መንገድ ታወጣ ዘንድ ወደ አንተ ያወረደው መጽሐፍ ነው ይላል። በስረቱ ዩንስ አስረኛው ምዕራፍ አንቀጽ 37 ላይ ቁርአን ከአላህ እንደሆነ ተቀምጧል። በስረቱን ኒሳ አራተኛው ምዕራፍ አንቀጽ 82 ላይ ቁርአንን አያስተነቱ ምን ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን ምላያየት ባገኙ ነበር ይላል። እንደዚሁም በስረቱ ልሂጅር አንቀጽ 9 ላይ እኛ ቁርአንን እኛው አወረድ ነው፣ እኛው ለእርሱ ጠባቂዎች ነን ታዲያ ለምንድ ነው በስረቱ ልሀቃ ማለትም በምዕራፍ 69 አንቀጽ አርባ ላይ እርሱ ቁርአን የተከበረ መልእክተኛ ቃል ነው የሚለው ይላሉ። ብዙ ጊዜ ክርስቲያን ወገኖቻችን እንደ ጥያቄ አድርገው የሚያቀርቡት ማለት ነው። ጤናማ አስተሳሰብ ላላችሁ ክርስቲያን ወገኖቻችን ነው ይህን ቪዲዮ የምሰራው፣ ብዙ ጊዜም የምናስተምረው ማለት ነው። ጤናማ አእምሮ ላለው ሰው መልእክተኛ ሲል ላኪ እንዳለ ግልጽ ነው። ላኪና ተላኪ ማለት ነው። ስለዚህ ላኪው አካል ለተላኪው አካል ምን ሰቶታል? መልእክት ሰቶታል ማለት ነው። ስለዚህ ያንን መልእክት የሚያደርሰው ማነው? ነው መልእክተኛው ነው ማለት ነው። ብዙ ጊዜ ነቢያቶች ከአምላክ ሲላኩ አምላክ የሚሰጣቸው ህግ አለ። ህጉ የአምላክ ነው። ነገር ግን ህጉ የተሰጠለው ማን ነው? ለነቢያቶቹ ነው። ነቢያቶቹ ለህዝብ እንዲያደርሱ ማለት ነው። ስለዚህ ያ ህግ የነቢያቱም ህግ ነው የአምላክም ህግ ነው ማለት ነው። ተግባብተናል። ስለዚህ እዚ ጋር የተከበረ መልእክተኛ የተባለው ከአላህ የተላከው ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ናቸው ማለት ነው። ስለዚህ መልእክቴን ለህዝቢ አድርስ ተብለው የተመረጡ መልእክተኛ እስከሆኑ ድረስ መልእክተኛ የተባሉት ነቢያችን መሐመድ ዓለይሂ ሰላቱ ወሰላም ናቸው ማለት ነው። መጽሐፍ ቅዱስ ላይ እግዚአብሔር ለሙሴ ህግ ሰጠው ይላል። ለሙሴ የተሰጠው የእግዚአብሔር ህግ ነው ያ የእግዚአብሔር ህግ ደግሞ የሙሴም ህግ ይባላል። ምክንያቱም እግዚአብሔር በሙሴ በኩል ለህዝቡ ስለሰጠ ህጉ የሙሴም ነው የእግዚአብሔር ነው ማለት ነው። ይህ ብሎ ማለት እግዚአብሔርና ሙሴ እኩል ናቸው ወይም ሙሴ አምላክ ነው ማለት አይደለም። ወይም የእግዚአብሔር ቃል የሙሴ ቃል ነው ማለት አይደለም። ነገር ግን የሙሴ ህግ ሲባል ሙሴ ከእግዚአብሔር የተቀበለው ለማለት ነው። ስለዚህ በሱረቱል ሐቃ ምዕራፍ 69 አንቀጽ አርባ በላይ ያለው ነቢያችን መሐመድ ዓለይሂ ሰላቱ ወሰላም ከአላህ የተቀበሉት ቃል እንደሆነ ከአላህ ቃልን የተቀበሉ እንደሆኑ የሚያሳይ እንጂ ቁርአን ነቢይ ነው ማለት አይደለም። የተከበረ መልእክተኛ የሚለው ሲጀመር ተላኪነታቸውን የሚያሳይ ነው። ቁርአን ምዕራፍ 69 አንቀጽ 40 ላይ ያለው የክቡር መልእክተኛ ቃል የሚለው በመጽሐፍ ቅዱስ ሂሳብ ሲታይ ዘጻት 16 አራት ላይ እግዚአብሔር ሙሴን በህግ ይሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው ይላል። እግዚአብሔር ለሙሴ ህግ ሰጣቸው። ዘጸአት ላይ የእግዚአብሔር ሕግ የተባለው ትንቢተ ሚልኪያስ ላይ የሙሴ ተብሏል። አያችሁ፣ እዚህ ጋር። ስለዚህ ቁርአን ላይ የመልእክተኛው ቃል የተባለው ልክ የእግዚአብሔር ቃል የሙሴ ቃል እንደተባለው ነው እንጂ ሌላ አይደለም። ስረቱል ሀቃ ማለትም 69ኛው ምዕራፍ አንቀጽ አርባ በተፍሲራት ሲብራራ ተፍሲር ብን ከሲር ምንድነው የሚለው የአኒ መሐመድ አበፈ ኤለሂ አለ መዓና አተብሊቅ ያኒ ነቢያችን ዓለይሂ ሰላቱ ሰላም የክብር መልእክተኛ ቃል ሲባል ነቢያችን ለህዝቡ እንዳደረሱ የሚያሳይ ነው ብለው ነው ያብራሩት ማለት ነው። መአኒ አተብሊ ነብያችን መልእክቱን እንዳደረሱ የሚያሳይ ነው ብለው ነው የፈሰሩት።

ሁለተኛው ጥያቄ አምላካችን አላሁ ስብሓነ ወተዓላ በቁርአን ላይ ለምን ይምላል የሚምለው ደግሞ በፍጡራን ነው የሚል ጥያቄ ነው። አምላካችን አላሁ ስብሓነ ወተዓላ በቁር በቁርአን ላይ የሚምለው የሚምልበትን ነገር አጽንዖት እየሰጠ ነው፣ ትኩረት እየሰጠ ነው። አንደኛ ነገር። ሁለተኛ ነገር አምላካችን አላሁ ስብሓነ ወተዓላ በፍጡራኑ የሚምለው ፍጡራኑ የእሱ እንደሆኑ ለማሳየት ነው። ማንም አልፈጠራቸውም። የሰው ልጅ በአምላኩ ነው የሚምለው። እኛ አንድ አምላክ አለን፣ በሱ ብቻ ነው የምንምለው አምላካችን አላህ ሱብሓነሁ ወተዓላ ግን ብዙ ፍጥረቶች አሉት። በፍጥረቶቹ ይምላል። አንደኛ የራሱ እንደሆኑ ለማሳየት ነው። ሁለተኛ ነገር ደግሞ የሚምለው አጽንዖት ለመስጠት ነው። ኦኬ፣ ፎከስ እንዲደረግበት ስለተፈለገ ነው። አምላካችሁ ይምላል ሚል ጥያቄም ከመጣም ወደ መጽሐፍ ቅዱስ ስንሄድ እግዚአብሔር ይምላል። እግዚአብሔር በያዕቆብ ምሏል። ያዕቆብ ፍጡር ነው። ይህም ብቻም ሳይሆን እግዚአብሔር በቁጣው ይምላል። እግዚአብሔር የእግዚአብሔር ቁጣ፣ እገላችኋለሁ፣ ፈልጣችኋለሁ፣ ቆርጣችኋለሁ፣ ወዳችሁን እቀዳለሁ፣ ፈጠፍጣችኋለሁ የሚል ነው። ልጆቻችሁን ትበላላችሁ እያለ ይይዝታል። ችጋር፣ ረሀብ፣ ቸነፈር እለቅባችኋለሁ፣ በቃ በብረድስት እንድትቀቀሉ አደርጋችኋለሁ እያለ ነው የሚቆጣውና እግዚአብሔር በቆጣው ይምላል። ስለዚህ እግዚአብሔርን ቁጣ ይሄን ይመስላል። ነገር ግን አምላካችን አላህ Subhanahu Wa Ta'ala ርኅሩኅ አዛኝ የሆነ አምላክ እስከሆነ ድረስ በፍጡራኖች የሚምለው እሱ ብቻ እንደሆነ አምላክ እሱ ብቻ እንደሆነና ፍጡሩ ሁሉ የሱ እንደሆኑ ለማሳየትና ነገሮችን አጽንኦት ለመስጠት ነው የሚምለው ማለት ነው። ይህን ይመስላል። ለወገናችን ሸራ አድርጋችሁ አድርሱላችሁ። ሰላም አሌይኩም